ሀይ ሀይ፣ ሀያ ሰላሳዎች እንዴት ናችሁ? የምንገኘው በወጣ እንበል ፕሮግራማችን ነው። ዛሬም እንግዲህ በወጣ እንበል ፕሮግራሜ አዲስ ነገር ልንሞክር ነው። ምን እንደሆነ ከፕሮግራማችን ትረዳላችሁ። አብራችሁን ቆዩ። ማን ነው ሰላም ጤና ይስጥልህ። ሰላም ከጽዳት አገልግሎት ነበር የመጣ ነው ይ በጣም ፈጠናችሁ። ሶፋና ምንጣፍ ነበር ይሰራል ያልሽ። በጣም የቆሻሸብ ምንጣፍ ነው። ሶፋ ብዙ ያቆየ ይመስላል። ብዙ ያቆየንም። አንቺ አረፍ በይ፣ በቃኛ ልጆች ይዣቸው ልምጣና ስራ እንጀምር። በቃኛ እኔ ግን አብራችሁ በሞከር ደስ ይለኛል። ይቻላል፣ ይዤ ልምጣና አንድ ላይ መስራት እንችላለን። በጣም ደስ ይለኛል። አረፈዋን ውሃ ትነክሪና ያለውን ነገር እና እርስና ከዛ ከዚህ ጋር ተጀምሪ ናችን እያራሰን ከዛ እንጀምራለን። መራስ ትንሽ ስላለበት ቡሩሹ እንዲያሽልሽ እየቀባሽ እያሸሹ በደምብ የራሱ ማሽን ስላለው መሳቢያ የሰጠሽውን ውሃ ጠቅላላ የሚሰቡ አለ ማሽን። ቴክኖሎጂ በጣም ያግዛችኋል ማለት ነው እናሽ በማሽኑም ቢሆን ግን ማለት ነው ለመድረቅ ስንት ሰዓት ጊዜ ይፈጅበታል? አዎ ለመድረቅ የተወሰነ ሰዓታት ነው የሚፈልግ፣ ነፋሳ የተወሰነ ሰዓታት ነው የሚፈልግ። ደርቆ ሰው መጠቀም ይችላል። እንደ ሶፋው ይለያያል ወይስ ለሁሉም አንድ አይነት ሰዓት ነው ለመድረቅ የሚፈጀው? ለሁሉም አንድ አይነት ሰዓት ነው፣ ሁሉም ሰዓት። ያው ማሽኑ ስለሚሰበው ያለውን ነገር ጠቅላላ? ለሁሉም አንድ አይነት ሰዓት ነው። ሆነው ሶፋ ውስጥ ምንድነው የምናደርገው? ወደ ማድረቅ ስራ እንገባለን ማለት ነው ነው እን ነው። ሁሉም ጉልበት የሚጠይቀው እንግዲህ ቀላል ነው። ቅድም እንዳልኩሽ አንዱ ለቀኝ ብቻ ከእኔ ጋር ከዋልሽ ሁሉንም ነገር ትለምጃለሽ። እንዴ ነው ልዩነቱ። በማሽን ከደከመን በእጅ በጣም ከባድ ነው የሚሆነው፣ ግን ጥሩ ነው ያገዛል። ግን ይሄ ጉልበት ይፈልጋል፣ ይሄ እጅ ይፈልጋል። እስኪለመር ነው እንጂ ኖርማል ነው። ስለዚህ እኔ ሶፋው ይብቃኝና ምንጣፍ እናጥባለን። ሰምንጣፍ ላይ ሊቀላቀላል ይቻላል። እሱም ወደዛኛው ስራችን ሄድ ማለት ነው። እሱም ይከብደኝ አይመስለኝም። እናየዋለን ብዙ ቆያ እንዴት ነሽ? ቅድም ስትመጣ ስምን አላስታወቀኝም። አቤል ብርሃን እባላለሁ። እሺ፣ የዚህ ድርጅት መስራችና ባለቤት ነኝ። ጓደኛዬም አለ፣ ፓርትነር ነው። ሁለት ናችሁ የዚህ ድርጅት መስራች? አዎ፣ ሁለት ነን። ታዲያ በወጣትነት የድርጅት ባለቤት ነው፣ ደስ ይላል። በጣም አሪፍ ነው። በስራችሁ ስንት ሰው አለ? በቋሚነት ሀያ ሰው ይሆናል፣ ግን እንደ ስራው አይነት እስከ መቶም ሁለት መቶም ሰው የሚገባበት ስራዎች አሉ። ብዙ ጊዜ አዲስ ነገር ደፍረ መሞከር ብዙዎቻችን እንትነን ወጣሽ ስነ አዲስ ነገር ውስጥ አንገባም እና ይሄ ቤት ለቤት ጽዳ ሶፋ ምናም ደግሞ አሁን አሁን ነው እየተለመደ የመጣም። እንዴት ኤም ቢዝነስ ለመስራት አሰባችሁ? በአካባቢያችን ላይ እንደዚህ ተቀጥሮ የሚሰሩ ልጆች ነበሩና፣ ለምንኛ እንትና አይደለም ብለን ወደዚህ አንገባም ብለን ከፓርትነር ጋር ተነጋግረን ወደዚህ ስራ ገባን። ይነቅ አይቼው ነው እንጂ ሞክሪው አላውቅም። ከብዳል እንደ እንዴት ነው አያያዝ ላይ ቀላል ነው ስታደርጋው ቀላል

ዋጋችን አሪፍ ነው። እንደሱ እኮ ምንጣፉ ይለያል ወይስ ፊክስድ ይሆናል? ምንጣፍ በካሬ ነው የምንሰራው። በካሬ። በካሬ ስንት ብር? በካሬ ሁለት መቶ ብር ነው የምንሰራው። እሺ። ሶፋ ደግሞ በሲት ነው፣ ሰቨን ሲት ነው እያሉ እንደ መቀመጫው ነው የምንሰራው። ባለ ሁለት መቀመጫ ማለት ምንድን ነው? ሁለት ትላልቅ ሁለት መቀመጫ ሲሆን ነው። አራት የሚባሉ አይደል? አራት። አዎ፣ በብዛት ሰቨን ሲት ናቸው። እነሱ ነው ብዛት ነው የሚሰራው። እሺ ሰበን ሲሆን ስንት ነው የሚሆነው? ሰባት መቀመጫ ሲሆን አራት ሺ አምስት መቶ አሁን ወደ ቀጣይ ሳይት እንሄዳለን። ሚኪ እዛ አለ፣ ፓርትነር ነው እሱ ደግሞ ያንን ነገር ያሳይሻል። ስለነበረ በጣም ነው ማመሰግናለሁ። ቻው 2030፣ አሁን ምን እንገናኝ እንግዲህ በወጣ እንበል ፕሮግራማችን ነው። ቅድም ከመንጣፍና ከሶፋ ጋር የነበረኝን ትግል አይታችኋል። አሁን ደግሞ ወደ ቀጣይ ሳይስ ለሄድ ነው። ሰላም፣ አለን። ሚካኤል እባላለሁ። የዚህ ድርጅት ባለቤትና መስራች ነኝ። የአቤል ፓርትነር ማለት ነው። እንዴት ነበረ ቆይታ አንቺ ጋ የነበረው? እዛ ከነአቤል ጋር እንግዲህ ጥሩ ቆይታ ነበረኝ። ጥሩ ሙከራዎች ሞክራ አሪፍ አድርጓል። ሳይተውሻል። በደምብ። እዚህ ደግሞ የምናየው ዲፕ ክሊኒንግ ነው። እያንዳንዱን ነገር ዲቴል ነው እዚህ ቤት የሚጸዳው። አዲስ ቤት እንደመሆኑ መጠን እያንዳንዱን ከመስታወት ጀምሮ ከመሬቶች፣ ሽንት ቤቶች አዲስ እንደመሆናቸው መጣል፣ የሽንት ቤት ግርግዳዎች፣ ኤቭሪቲንግ፣ ሁሉም ነገር ይጸዳል። ኪሽን ካቢኔት፣ ቁም ሳጥኖች፣ ኤቭሪቲንግ፣ የቤት ውስጥ ያለ ነገር የለም፣ ነው የለም። ባጠቃላይ እንግባና ውስጥ ያለውን ነገር ላሳይሽ ማለት ነው ቆሻሻዎችን እንግዲህ ይህንን ይመስላል። የተወሰነ ቆሻሻዎች ምናምን ነበሩት፣ ያው አዲስ ኮንስትራክሽን ያለቀ ቤት ስለሆነ እያንዳንዱ ነገር እዚህ አሁን ዲቴል የተጸደው ማለት ነው፣ እንደምታየው ፋቡላ ከላይ እንግዲህ የጸዱትን ቤቶች አይተናል። ባጠቃላይ ይሄ መኖሪያ ቤት ነውና አጽድቶ ጥሩ አድርጎ ለማስረከብ ስንት ጊዜ ይፈጃል? አሁን ይሄኛውን የያዝነውን አዲሱን ሳይት አስረክቦ ለመጨረስ ከሶስት ከአምስት ቀን ይፈጃል። በዛ ኢንተርቫል ውስጥ ለመጨረስ ነው እኛ ታርጌት ያደረግነው። እሺ፣ ትላልቅ ፎቆች ሲሆን ከአምስት ከስድስት ፎቅ በላይ ሲሆኑ፣ አሁን እንደዛ ደግሞ ዲፔንድ ሰዎቹ እንደሚፈልጉት ፍጥነት በዛን ያህል ሰራተኛ በዛ አድርጎ ይገባና በዛ መሰረት ዲፕሊ ተጸርቶ ያልቃል ማለት ነው እያንዳንዱ ዲቴል ስለሚጸዳ በዛው ልክ ደግሞ ሰራተኞቹም ስታበዣቸው በዛው ልክ ፍጥነት ፍጥነት ይጨምራል ማለት ነው። እሺ አሁን ቀጣይ ሞከራዬ ምንድን ነው የሚሆነው እዚህ ላይ ተውጫለሽ? እንዴ ስለ መሞከር ትፈልጋለሽ ነገር። ጎበዝ ጌታዬ፣ እኔ እዚህ በቃ እንጂ። እሺ አላለ አይደል? አዎ፣ ከእዚህ በላይ ስለማትወጪ ሌላ ነገር እንሞክራለን። እናይ ደግሞ እላያለሁ። ባስነጠሰም በተንቀሳቀሰም ኩት ይንቀሳቀስ። እኔ እንዴት ነው የምወርደው? እሺ፣ በጣም ነው የሚያስፈራው። በጣም ቀስ ብለሽ እሷን እርገጭና ል ያለችው ሌላ ስላለ ሌላ ቦታ አዘጋጅተን ስለዚህ እዛኛው ጠዋት በነበርንበት ሰዓት ጓደኛ፣ ኦኬ ይሄንን ድርጅት ካቋቋማችሁ ሁለት አመት እንደሆነው እና በስራችሁ ከሀያ በላይ ሰራተኛ እንደሚገኝ ነግሮን ነበር። ከዛ በተጨማሪ ደግሞ ንብረቶች፣ መኪና፣ ምንም እያየሁ ነበርና በሁለት አመት ውስጥ እንዴት ነው እንደዚህ መድረስ የቻላችሁት ዋናው ነገር ምንድነው? በመጀመሪያ ለስራ ተነሳሽነት ሊኖርሽ ይገባል። በዛ መሰረት ደግሞ እያንዳንዱን ነገር እንደ ቲም ሆነሽ አሁን እንደምታያቸው እኛ ጋር የሚሰሩት ሁሉም ሰዎች ወጣቶች ናቸው። ወጣቶች ስትሆኝ ደግሞ በደንብ ተግባብተሽ የመስራት ልምድ ስላለ በደንብ ተግባብተን ነው የምንሰራው እና በመተሳሰብ በፍቅር አንድ ላይ እየሰራ ነው እስካሁን ድረስ ያለ ነው። ስለዚህ ወጣት መሆኑና መግባባቱ ራሱ ራሱን የቻለ አስተዋጽኦ አለው። በዛ በተጨማሪ ግን ዋነኛው ነገር ምንድነው? አዲስ ስራን አለመፍራትና አዲስ ስራዎችን መሞከር በተለይ ደግሞ እነዚህ ሰዎች በትንንሽ ብለን የምናስባቸው ነገሮች ለሰዎች ግን ትልቅ ችግር የሆኑ ነገሮች ሊሆኑ ይችላሉ እና እነዛን ወጣቶች መስራት ቢችሉ ነው። ትልልቅ ነገሮች ሳይሆን በትንንሽ ነገር ሆነው ፕሮብሌም የሆኑ ነገሮች ስላሉ እሱ ነገሮች ደግሞ ሶልቭ ማድረግ ይቻላል ማለት ነው። ወጣቶች በተለይ ፕሮብሌም ሶልቪንግ ላይ መስራት አለባችሁ ነው። በደም በደም ሌላው ደግሞ ወደዚህ ስራ ውስጥ ስትገቡ ትልቅ ቻሌንጅ የሆነባችሁ ነገር ምንድን ነው? ኮምፒቲሽን ውስጥ አልነበረባችሁም ወይ ገበያው ላይ ኮምፒቲሽኖች ነበሩ፣ ግን ያው ፔኔትሬት አድርገሽ ገበያውን ስትገቢ በዋነኝነት አሁን እኛ እየተጠቀምን ያለ ነው ሶሻል ሚዲያ ነው ትልቁ ቻሌንጅ። እዚህ ላይ የስራ መደራረቦች ሊኖሩ ይችላሉ። የስራ ብዛት ነው ትልቁ ቻሌንጅ፣ ቻሌንጅ የሚሆነው እሱ ነው። እና ደግሞ ሰራተኛ አሁን እኛ እንደምንፈልገው አይነት ብዙ ሰራተኞች ሊኖሩ ነው፣ ግን አሁን ደግሞ እያሰለጠንን ስለሆነ እያሰለጠንን ወደ ስራ የምናስገባቸው ደግሞ አዳዲስ ልጆች ይኖሩናል፣ ማለት ነው። ስለዚህ ታሰለጥናላችሁ ወጣቶች ማለት ነው። በደንብ እያሰለጠንን አሁንም የሚሰሩት ልጆች እዚህ የምታያቸው የተወሰኑት ሰልጥነው ነው ከኛ ጋር። እኛ ራሳችን አሰልጥነ ናቸው ወደ ስራ የገቡ ልጆች አሉ። እነሱ ናቸው እንግዲህ አሁን ላይ ሳይት እየተቀበለ ለእነሱ እየሰጠን እነሱ እየሰሩ ያሉት ማለት ነው። ስለዚህ አሁን ቀጣይ የመጨረሻ ስራ ምንድን ነው የሚሆነው? ሙከራ የሚሆነው ነገር የመጨረሻ ሙከራ የሚሆነው ይህቺን መስታወት አዘጋጅተናት እሷን ልጅ እንደምታየው እያጸዳ ነው ሰዎች የዛሬ ወጣ እንበል ፕሮግራሜ ይህን ይመስል ነበረ። በቆይታችን እንዳያችሁት በዚህ የስራ ሴክተር ላይ በጣም ብዙ ወጣቶች ብትሳተፉ ብትሰሩ ትርፋማ ትሆናላችሁ ብዬ አስባለሁ። የሚቀጥለው ሳምንት ከሌላ እንግዳ ጋር በአዲስ ሙከራ እንገናኛለን። ከኔ ጋር አዲስ ነገር መሞከር የምትፈልጉ ወጣቶች ደግሞ በ7696 ችስ ላይ መሞከር የምትፈልጉትን ነገር ቴክስት አርጉልኝ። እኔው በፎጣ ማድረቅ ልቀጥል፣ እናንተ ወደ ዲስ ሲሆን ልመልሳችሁ። ቻቻ